ወንዝ ያሻግሩናል ያላቸው ሰዎች ራሱ ወንዙ የወሰዳቸው ነው የሚመስለኝና የራስን አካባቢ ብቻ ይዘህ የራስን ወንዝ እና ክሪክ ይዘህ ሸጥህን ይዘህ የተዋጋ ምንም ፖለቲካዊ ዓላማ ልታስፈጽም አትችልም። ምናልባት በዛ አካባቢ ማህበረሰቡ ልታደይ ትችላለህ። ምናልባት ሀብታም ልትሆን ትችላለህ። ዘርፈህ ህዝብ ልበጠብ ትችላለህ። ነገ ከነገ ወዲያ የመንግስት ኃይል የጠላት ኃይል ሲደርስብህ፣ ወይ ትሰደዳለህ፣ ወይ ራስን ታጠፋለህ፣ ወይ ራሱ ጠላት ኃይል ይገላል። በቃ ከዛ ውጭ ምንም አላማ የለውም። አላማ ካለ ያደክበትን ሸጥ ያደክበትን ወንዝ ለመሻገር ማሰብ መቻል አለበት። ወንዘኝነት ማስወገድ መቻል አለበት ብዬ ነው ማስብ። ስንናገር እኮ በተደጋጋሚ እንዳለው አለም አማራርስ በእርሱ ቀርቶ ይቅርና ኢትዮጵያን ወይ አማራው የተረጋጋ ህይወት እንዲኖር የተረጋጋ ፖለቲካ ስርዓት ውስጥ እንዲገባ ከተፈለገ አይደለም አማራው ከሌላው የኢትዮጵያ ፖለቲካ ኃይል ጋር እንኳን ፋኖ ተነጋግሮ ሊስማማ ይገባል። ነው ያ በቃ ብቻውን ምንም የሚፈጽመው ነገር የለም። አማራ ፋኖ ብቻውን በኢትዮጵያ የፖለቲካና የዲሞክራሲ ሂደትን መንገድን ፋኖ ብቻውን ሊወስነው የሚችለው ነገር የለም። እራሱን አደራጅቶ እራሱን አጠንክሮ በፖለቲካ በኢትዮጵያ ፖለቲካ ውስጥ ወሳኝ ሚና ከሚጫወቱ ቡድኖች ጋር ህዝቦች ጋር መነጋገር መመካከር አለበት። የኢትዮጵያ ነጣፈንታ ብቻውን ሊወስንበት የሚችለው ምንም አይነት ነባራዊ ሁኔታ የለም። የሚያስኬድ አይደለም፣ ውጤታማም አይሆንም። ህዋትንም አይተናል። ህዋትም እኮ ብቻውን አልበየነም እኮ አትሊስት አብረው የአጃምሎ የያዛቸው ቡድኖች አሉ። እንደዛም እንኳን ሆኖ እንኳን መጨረሻው አላማርም አይተናል። ምን ያህል ነው የቀጠለ ለውድቀት የምታስብ ከሆነ ከወንዝ አትሻገርም፣ አትሻገርም። ለስኬት የምታስብ ከሆነ ግን አማራው ፖለቲካዊ ረፍት፣ ማህበራዊ ረፍት ይገባዋል የምትል ከሆነ ግን አደለም ከወንድም ጋር ቀርቶ ከሌሎች ህዝቦች ጋርም በኢትዮጵያ ፖለቲ ውስጥ ካሉት ህዝቦች ጋርም አብረህ መሰለፍ መቻል አለ። ይህም በተደጋጋሚ ተናግረናል። አሁን ግን ወንዝን የማትሻገር ከሆነ የማትሻገረው ወንዝ ወንዙ እራሱ ይበላሃል ነው። አሁን እያየን ያለን በየአካባቢ ያሉ አዋጊነን ተዋጊነን የሚሉ ሰዎች ባጀብ ይንቀሳቀሳሉ፣ ሀብት ንብረት ያፈራሉ። አንዳንዶች ቤተሰባቸውን ውጭ ሀገር እና ምናምን የላኩ አሉ። ግን ተራው ማህበረሰብ ግን መስዋዕትነት እየከፈለ ነው ያለ። ይሄ የት ነው የሚያደርስ ነው? ህዝቡ ሲመረር፣ የጠላት ኃይል ሲበረታ፣ ነገ ህዝቡ አንተ ላይ ይዞራል። ነገ የጠላት ኃይል ጉሮሮህን አንቆ የመጨረሻ እስትንፋስን ያሳጥርልሃል ማለት ነው። እራስን በራስ ነው እያጠፋ ያለ። ይሄ በየቦታው ያለው ከወንድሜ ጋር አልነጋገርም፣ ከወንድሜ ጋር አልደራጅም የሚለው ራሱን በራሱ ነው እያጠፋ ያለ። የሚገርመው ሞገስ፣ ይሄ ነገር ፖለቲካል አጀንዳ ወይም ፖለቲካ ጥያቄው ገብቷቸው ወደ ጫካ ያልገቡ ብዙ ሰዎች አሉ። ዝም ብለው እንደነገርኩ፣ ባለፈው የመጀመሪያ ሲታወጅ አንዳንዱ መሳሪያ ለመያዝ፣ አንዳንዱ መሳሪያ ለመዝረፍ፣ አንዳንዱ ከእስር ቤት ለማምለጥ የገባ አለ። ፖለቲካዊ ጥያቄው ግን ገብቷቸው የአማራ ሕዝብ በደል ገብቷቸው የአማራ ሕዝብ ጥያቄ ለማስመለስ ጫካ የገቡ ሰዎች አሉ። አሁን ወንዘኝነት እየተንጸባረቀ ያለ የፖለቲካዊ ጥያቄ አንግበው ባልገቡት ቢሆን አይቆጨኝምም ምንም አይመስለኝም ነበር። የፖለቲካ ጥያቄ አንግበው ጥያቄው ገብቷቸዋል ብለን ያሰብናቸው ሰዎችም ነው ያንን ወንዘኝነት እያስተላለፉ ያለ ያንን ወንዘኝነት ይዞ ያለ ከእስክንድር ነጋ እስከ ዘመነ ካሴ ቡድን እነሰ ሁለቶች ፊገር ብቻ ሳይሆን በሁለት በዛም ያለው በዚህም ያለው በእያንዳንዱ የፖለቲካ ጥያቄ ገብቷቸው ነው የገቡ። አዎ፣ የታወቀ ነገር ነው። አማራ ህዝብ ላይ የሚደርስበትን በደል ይዘው ያውቁታል። አዎ። ነገር ግን አንድ ለመሆን የራሳቸውን የጎ ማሸነፍ ያልቻሉ የራሳቸውን ሰልፍ ኢንተረስት ዲፋይ ማድረግ ያልቻሉ ሰዎች ናቸው። ነገ ከነገ ወዲያ ትሞት አትሞት ሳታውቀው፣ ነገ ከነገ ወዲያ ዳር ትደርስ አትደርስ ሳታውቀው ከአካባቢ ከአካባቢ የማያሳልፍ ነገር። እሺ ይሄ እና አደረጃጀት ይዘህ ምንድን ነው የምታደረግ? እኔ የማይገባኝ ነ አማራን ክልል ነፃ ታወጣለህ? ኢቭን ጎጃምና ሸዋን ነፃ ታወጣለህ ወይ ወሎና ጎንደርን ነፃ ታወጣለህ? አታወጣም። አደለም አማራን ማለት ሸጥህንም አታወጣም። ነፃ አደለም ኢትዮጵያን። ምን አይነት አስተሳሰል ለአማራ ህዝብ ምንድን ነው የሚመጣለት በዚህ ሂደት ውስጥ፣ በዚህ ለውጥ ውስጥ፣ በዚህ ጦርነት ውስጥ ህዝቡን የበለጠኝ ፖቭሪሽ ማድረግ ነው፣ ህዝቡን መደቆስ ነው ነው ህዝቡን ነፃ የማውጣት ነው። ህዝቡን ነፃ የምታወጣ ከሆነ ከምትታገለው ባሻገር ከወንድም ጋር መቀናጀት አልፎም ደግሞ ከጎረቤት ጋር መቀናጀት ያስፈልጋል። እኔ በጣም ነው የሚገርመኝ። እና ወንዝ ያሻግሩናል ያለናቸው ያልናቸው ሰዎች ወንዙ እራሱ በልቷቸዋል ብዬ ነው ማስብ። ተስፋ አስቆራጭ ነው ለእኔ። ባለፈውም ጊዜ ተናግሬያለሁ። ተስፋ ሰጪ ክስረት ባልለውም ለእኔ ተስፋ ሰጪ ነው ብዬ አላስብም። ተስፋ እንድቆርጥ ያደረገኝ ነው። እኔ ብቻ አይደለሁም። አይተህ ከሆነ ሀገር ውስጥም ያለ ከውጭ ውጭ ሀገርም ያሉ ሰዎች ብዙ ሰዎቹ ዲሳፖይንትድ ሆነዋል። ትተውታል፣ የመተው አይነት ነገር ማለት ነው። አሁን ባለው ተናዶ ንዴቱ ለመግለጽ ያልቻለ አለ። እንደገና ደግሞ ዝም ብሎም የተቀመጠም አለ። እሱን እንግዲህ በዚህ አካሄድ ኢትዮጵያን አይድንም እንጂ ራሱን ሪድም ማድረግ ከቻለ አይድንም እንጂ ጠቅላይ ሚኒስትሩ የሚመራው መንግስት የብልጽግና መንግስት ራሱን ከሪዲም ማድረግ የሚችል ከሆነ በአንተ አርቲክል መሰረት የሚሄድ ከሆነ ያንተን አርቲክል ስላነበብኩት ማለት ነው ሁሉን ነገር ናሬሽንን ማስተካክሎ ህዝብ ለህዝብም ብሎ ምን ብሎም ብሎ ከዛ ትራንሽናል ጀስቲስ ዲያሎግ ምናምን ብሎ ወደ አዲስ ኮንዲሽናል ምናምን በእንደዚህ አይነት መንገዶ በስርዓቱ መሄድ የሚችል ቢሆን ራሱን ሪዲም ማድረግ ቢችል ከሻቢያም ከህዋትም ከሆነግም ከፋኖም በተሻለ ሁኔታ ኢትዮጵያን አንድ አድርጎ ወደ ዲሞክራሲ ለመውሰድ የሚችል ትንሽ አቅም አቅም ካለው ብልጽግና ነው ብዬ ነው ማስባው ላይ ካለው ካሽ የቻለ ነው። አሁን ባለው ቁመና አይደለም እያልኩኛለው። አትሊስት መዋቅሮ አማራውም አንዱ ነው ኦሮሞውም ኢትዮጵያም አንዱ ሁና ሳትከፋፈል ሳትበታትን ራሱን ሪዲም ማድረግ ማዳን ከቻለ አሁን እየሄደበት ካለው የቁልቁለት ጉዞ ራሱን ማዳን ከቻለ በእርግጥ ጠቅላይ ሚኒስትሩ እንደዚህ አይነት አስተሳሰብ ያለው አይመስለኝም። ምክንያቱም ብዙ ኦፖርቹኒቲዎች ሚስ ያደረገ አይደለም። አሁን እንደዚሁ ነው አይደለም። ነገሮች በእጁ እያሉለት እንኳን ማስተካከል ያልቻለ ሰውዬ ነው፣ ግን ቢጭ ከቻለ ከፋኖም፣ ከህዋትም፣ ከሻቢያም፣ ከኦነግም ከኦብነግም በላይ ኢትዮጵያ ሊበጃት የሚችለው ይሄኛው ጥርቅም ነው ብዬ ነው የማስበው። እነዛኞች ወንዛቸውን አይሻገሩም። ወንዝን ሳትሻገር ደግሞ በእኔ አረዳድ ስለ ኢትዮጵያ ልታስብ አትችልም። ወንዘኝነትህን ይዘ የኢትዮጵያ መንበረ ስልጣን ላይ ልትቀመጥ አትችልም። ሌላውን ህዝብ የማስተዳደር ሌጂቲሜሲ አይኖርህም። ሰላምና መረጋጋት ልታመጣ አትችልም። በእንደዚህ አይነት እብሪተኝነት የምትሄድ ከሆነ ነገ ሀምብል ሆነ ዲሞክራቲክ ሲስተም ልትዘረጋ አትችልም። ይሄ ምንም ሀቅ ነው። በቃ ሊነገራቸውም ይገባል። በራሳችን ዲሞክራሲ መጀመሪያውም አላማው ነው ወይ የሚል ጠይቅ ነበር። እንኳንም ጀመርክ ይሄ ማክሲመም እንዳው የህልውና ትግል ሲባል ህልውናውም ማቆየት ነው። ዲሞክራሲ ከዛ በኋላ በሌላ መልኩ በፓርቲ ይሁን በጋራ ይሁን ይገነባል የሚል ነው ተስፋው፣ አደለ መጀመሪያ በቃ ይሄ ጥቃቱን ማስቀረት ቢችል ራሱ ትልቅ ነገር ነው ተብሎ ነው እንጂ እውነቱን ለማውራት አንደኛ አላማቸውም ዲሞክራሲ አይመስለኝም። እንደዛ አስበው ከሆነም ተገቢ አይመስለኝም። ዞሮ ዞሮ ግን አሁን በመጀመሪያውም ራሱ ብንገመግመው ይሄ አንድ ሆኖ የአማራን ህዝብ ከጥቃትም መከላከል እርስ በራሳቸውንም አንድ ከመሆን አንጻር ብቻ ብንመዝን እራሱ ወደዛስ ተጠግተዋል የሚል ተጠግተዋል ወይ የሚል ነው እሱ እየገመገምክ ያለው እና አንድ ነገር እንዲጨምርልን ነው ይቅርታ ሄኖክ የሚለው ምንድን ነው መፈክራቸው አዲስ ትውልድ አዲስ አመለካከት አንድ አማራን የሚለው እና እነ ሶስቱ መፈክር ግባብዳ መፈክር ናቸው የሚገርም በጣም ትላልቅ ወፋፍራን መፈክር ለመሸከም ራሱ እንትናቸው ትከሻቸውን የሚያጎብጥ ነው ዝም ብለው መፈክሩን ቀጫንክባቸው እያንዳንዱ ላይ ይሄንን የሚሸከም ጫንቃላቸው አላቸው ወይ ነው። ለመሰብሰብ ነው ቅድም የገለጽካቸውን ነገሮች አዲስ ትውልድን ተጠቅመው አደራጅተው አዲስ አመለካከትና መንገድን ቀርጸው አንድ አማራን ገንብተው እየሄዱ ነው ወይ የሚለው ጥያቄ ነው። በራሳቸው መፈክር ራሱ ብንገመግም አይደለም፣ እውነቱ እንደዛ እያደረጉ አይደለም። አንድ አማራ አንድ አማራ ብሎ ነገር አለ። ከወዝ ሳታልፍ ከሸጥ ሳታልፍ አንድ አማራ እንዴት ነው ማለት አማራ አንድ አማራ እኮ ካልክ እዛ ባሌ ያለውንም ሀረርጌ ያለውንም አማራ ጨምሮ ስለነው ጎንደር ያለውንም ሸዋ ያለውንም አማራ ጨምሮ ነው። አንድ አማራ አይነት አመለካከት ሊኖረው ወይም ፖለቲካል ኮሚኒቲ ልንሆን ይገባል አይነት ሀሳሰብ ልታዳብር የምትችል ሸጥን ሳትሻገር ከጎን ያለው ሰው ጋር አይደለም ማለት ነው። ይህን ሸጥ ውስጥ እንኳን ሸጣቸው ውስጥ እንኳን የሌላ ፖለቲካ ከእስክንድር ጋር ነው የተሰለፉ የሚሉትን እኮ የወጡ የራሳቸውን ወንድሞቻቸውን የረሸኑ ሰዎች እንዴት ነው ስለ አንድ አማራ ሊያወራልህ የሚችል? ለአማራ ህዝብ ሊታገል የወጣ ወንድምህን መሳሪያውን ገፈህ የምታስረው ከሆነ፣ አዋክበህ ለጠላት አሳልፈ የምሰጠው ከሆነ፣ መሳሪያውን ቀምተ የምትረሽነው ከሆነ፣ አንተ የምታስበው አንድ አማራ ለአማራ ህዝብ እታገላለሁ የምትለው ነገር ያን ውሃ በላው እኮ ሞገስ። ይሄ በተደጋጋሚ ተሸፋፍነው ቀርቶ ነው እንጂ በተደጋጋሚ የሆነ ጉዳይ ነው። የተወሰነ ሚሊታሪ ሚሊታሪ በቃ ሚሊታሪስቲክ የሆነ ሚሊታራይዝድ የሆነ አእምሮ ይዘዋል። እነዚህ ሰዎች ተዋጊ ኃይሉን በአንድ ማሰለፍ አለባቸው፣ በአንድ አይነት አስተሳሰብ ጠንካራና ፎርሚደብል ፎርስ መመስረት አለባቸው ተብሎ በተወሰነ ደረጃ ቶሎሬት የተደረጉ ነገሮች አሉ። በተወሰነ ደረጃ ግን ለዚህ አስተሳሰብ ፎርሚደብል ፎርስ ለመፍጠር ሲባል ቶሎሬት የተደረጉ ነገሮችን ፎርሚደብል ፎርስ ማትፈጥር ከሆነ እነዛን ስህተቶች የሰራቸው ለምንድን ነው? ለምንድነው ወንድምህን አዋክ ብለጥላት የሰጠው የረሸንከው የገደልከው ያሰርከው ያዋከብከው ለአማራ ሕዝብ የወጣውን ወንድምህን እንደዛ ካደረከው? ነገ ከተማ ላይ ያልወጣውን ለትግል ያልወጣው ወንድም እንዴት ነው የምታደርገው? ነገ ኦሮሞና ትግሬው እንዴት ነው የምታደርገው? ይሄንን አይጠይቅም ሌላው ማህበረሰብ ይመስላል ይጠይቃልከው? ከው ለወንድሙ ያልተመለሰ ቡድን ለእኔ ዲሞክራሲ ሊያመጣል ይችላል፣ ሰላም ሊያመጣል ይችላል፣ አገሬ እንድትረጋጋ ሊያደርግ ይችላል ብሎ እኮ ጥያቄ ይጠይቃል እኮ። እሱን ኑረህ ነው ማሳየት መቻል ያለብህ። ሁለት ዓመት ሙሉ የአማራ ህዝብ ምን ያህል ተማሪ ተማረ? ምን ያህል ትምህርት ቤት ትምህርት ቤት ክፍት ነው? ምን ያህል ነጋዴ ነግዶ አተረፈ? እንቅስቃሴ አለው የንግድ እንቅስቃሴ? አርሶ አደሩስ አርሶ ምርት ከጎተራ አስገባ ወይ ማዳበሪያስ ያገኘ ነው? በነጻነት በነፃነት ደረጃ ፍሪደም አማርቲያ ሴ እንደምትለው ካ ፐብሊክ ነው፣ ኢኮኖሚክ ፍሪደም ሊሆን ይችላል፣ ሶሻል ፍሪደሞች አሉ፣ ስኩልና ሄልዝ ሲስተም ምናምን፣ ከዚ ደግሞ ፖለቲካል ፍሪደሞች አሉ፣ ከዛ ፐርሰናል ፍሪደሞች አሉ። በዛ ደረጃ አማራ ህዝብ የፋኖ ትግል ከተጀመረ በኋላ መጨመር ነው ያሳየ፣ መቀነስ ነው ያሳየ? በጣም ዲሚኒሽ እያደረገ ነው የመጣ በፍሪደም ደረጃ ማለት ነው። የአማራን ህዝብ ፍሪደም ማጥበብ ነው አላማህ ወይስ ያንን ፍሪደም ማስፋት ነው አላማህ? ይህም መመልከት መቻል አለብህ። አንተ የብልጽግና ጥይት ስላላገኘህ ብቻ እንደ ሰክሰስ ልትቆጥሮ አይገባም። በስራ ማጣትና በኑሮ ውድነት ተማሮ ወጣቱ አንተ ላይ በገፍ ስለገባ ብቻ ስለምታሰለጥና የሚያጅቡ ሰዎች ስላሉ ብቻ ህፃናትን ቀይ ቆብ ስላለበስካቸው ብቻ እንደ ሰክሰስ ልትቆጥረው አይገባም። ምን ያህል ተራመድክ፣ ጠላትን ምን ያህል መታኸው፣ ጠላት ምን ያህል ተዳከመ፣ ህዝብህስ ምን ያህል እያንሰራራ ነው የሚለው ነገር ማየት መቻል አለብን። አንተ ስትራኮት ህዝብ የበለጠ እየደህየ እየደህየ እየደህየ እየወደመ ነው የመጣ አይ ዲድንት ሳብስክራይብ ፎር ዲስ የአማራ ሕዝብ እንዲሰቃይ አይደለም እና ፍሪደሙ ዲሚኒሽ እንዲያደርግ አይደለም ኢኮኖሚክን ፍሪደም ሶሻል ፍሪደም ምናምን ስደግፍ ነበረ። የተሻለ ስርዓት የተሻለ ተስፋ ይኖረዋል ብዬ ነው። ወጣት ወንድሞቻችን ተስፋ ይኖራቸዋል። የአማራ ድምፅ እየተሰማ አይደለም፣ በሴንትራል ፖለቲካል እሳቤው ላይ ማለት ነው። ያ ኃይል የተጠናከረ ኃይል ሲመጣ ግን የአማራ ህዝብ ጥያቄዎች፣ ድምፆች እንዲሰሙ ያደርጋል ብዬ ስላሰብኩኝ ነው እንጂ አንተ እርስ በርስ እየተሻኩትክ፣ ከዛ ያለ ሰውዬ አብሮህ መንግስት ጠላት ሊታገል የወጣን ሰውዬ እያዋከብክ፣ ከዛ ፎቶና ቪዲዮ እየለቀክ ጉራ እንድትነዛብኝ ወይ ታጋይነኝ አክብሩኝና ስገዱልኝ እንድትል አይደለም። እውነቱን ለመናገር ማለት እና በጣም ደም ነው የሚያፈላ። ህዝቡ የተሻለ ህይወት እንዲኖር ነው የምንፈልግ እንጂ የባሰ ኑሮ የባሰ አረንቋ ውስጥ የባሰ መቀመቅ ውስጥ እንዲገባ አይደለም። ያንን ለማድረግ ደግሞ አሁንም ቢሆን ረፍዷል፣ ግን እስቲል ዘዱ ሀብሳም ታይም። ስለዚህ ያንን ጊዜ ተጠቅመው ካለፉበት መንገድ የመጡበትን መንገድ አይተው ወንዙን ይሻገሩት፣ ሸጡን ይሻገሩት። ያኔ ስለ አንድ አማራ እናወራለን። እንደዛ ብዬ ነው መናገር የምፈልግ። ሞገስ በጣም ጥሩ ምናልባት ማህበራዊ እረፍት የሚል ነገር ገልጻል ቅድም። ህዝቡ የበለጠ መብቱን እንዲያጣ እንዲጠብበት፣ ያለውን እንዲያጣ ኦፍኮርስ፣ ዋጋ መክፈል አለ። በሂደት በተወሰነ ደረጃ ግን ቢያንስ ከሁለት ዓመት በኋላ ቅድም እንዳልከው ከሁለት ዓመት አኒቨርሰሪ በኋላ ራሳቸውን ያላዳኑ ከዛም አልፎ ደግሞ የህዝብን ህይወት ከድጥ ወደ ማጡ እየገባ እያዩ ቢያንስ ከዚህ እንኳን አይተው ወደ አንድነት እራሳቸው ወደ ማዳን እና ወደ ማጠናከር አይመጡም ወይ የሚል ነው የተረዳሁት። በሌላ መልኩ ግን ማህበራዊ እረፍትም አንዱ ህዝብ ያለውን እንዳያጣ ማድረጊያ መንገድ ነው አደለ? ማህበራዊ እረፍት ደግሞ የሚደረግበት ሌላኛው ድርድር ነው። አንዴ የማታሸንፈው ወይም ደግሞ የምፈልገውን በኃይል ማስፈጸም የማትችለው ከሆነም ስሙልኝ፣ በህግ አምላክ ስሙልኝም አንድ ነገር ነው። ከዛ አልፎ ደግሞ ኃይል ካለ ተገዳዳሪ ከሆነ አሁንም ትንሽ ኃይል ስላለ ድርድርም አንድ ነገር ነው። እንግዲህ አሁን ዓመት በላይ እያወራን ነው። ባለፈውም ስንነጋገር ነበር እና በድርድርም እኮ መፍታት አንድ ነገር ነው። ያለን አለማጣት ማለት ነው። አንደኛ የሌለን ማግኘት አንድ ነገር ነው። ሁለተኛ ያለን አለማጣትም ለህዝብ ተብሎ ማለት ነው። ለራሳቸው ለህዝብም ተብሎ ሰው። የድርድር ጉዳይስ እንደ አንድ ለህዝቡ ማህበራዊ እረፍት ማምጫን መንገድ ሊታይ አይችልም ወይ የሚል ነው ሔኖክ። ምክንያቱም ጦርነት ፖለቲካ በሌላ መንገድ ነው ብለን ከተረዳም ማለት ነው በተለይ ይሄኛው ጦርነት የህልውና ጦርነት ጦርነት ፖለቲካውን በሌላ መንገድ እሱም የመጨረሻ መንገድ አይደለም፣ ጦርነት የመጨረሻ መንገድ ነው። የመጀመሪያም የምትመርጠው መንገድ አይደለም። እሱንም በጣም አክሳሪ እና ዋጋ የሚያስከፍል መንገድ ነው። እንደዛ ከሆነ በሆነ አይነት ድርድር ለህዝቡ ማህበራዊ ረፍት ማምጣትስ እንዴት አልታያቸውም ወይስ ወቅቱስ አይደለም ወይ የሚል ነው። የመጨረሻ ጥያቄ ከዚህ ጋር ተያይዞ እንግዲህ እኔ ድርድር ባለፈው እንደተናገርኩት፣ ድርድር ስታደርግ ባርጌኒንግ ፓወርህ ጠንካራ ካልሆነ እንደ ከእጅ መስጠት የተናነሰ አይሆንም ብዬ ነው ማስብ። ምንም የምታስፈጽመው ልታሳካው የምትችለው ነገር የለም። አሁን ባሉበት መሰረት እውነቱን ለመናገር ዳይዶና አብስትሮንግ ባርጌኒንግ ፓወር ቢደራደሩ በየአቅጣቸው፣ ማንስ ከማን ጋር ነው የሚደራደር? የትኛው ቡድንስ ነው የሚደራደር? አንድም የሚያስፈጽሙት ነገር የለም። ምናልባት ህይወታቸውን ሊያድኑ ይችሉ ይሆናል። እነዚህ ሰዎች ህይወታቸውን ሊያድኑ ይችሉ ይሆናል። ለራሳቸው ህይወት ካሉ ለራሳቸው ህይወት ሊደራደሩ ይችሉ ይሆናል ለራሳቸው ህይወት ትግሉን አልቻልም ብለው ሊሰደዱ ይችሉ ይሆናል ያንን ማድረግ ይችላሉ። ከዛ ውጭ ግን ማህበራዊ ረፍትም ከዚህ ጦርነት ህዝቡ ሊተርፍ ይተርፋል። ነገር ግን ጦርነቱ ከመጀመሩ በፊት ከነበሩ ማህበራዊ ረፍት ነሽ ጉዳዮች ግን ስቲል ፐርሲስት ነው የሚያደርጉ ከነሱ ሊድን አይችልም። ከጦርነቱ በፊት የነበሩ የአማራን ህዝብ ማህበራዊ ረፍት የሚነሱ ጉዳዮች በብልጽግና በኦፒዲዮ የሚደረጉ ጉዳዮች ፐርሲስት ማድረጋቸው አይቀርም። ማህበራዊ ረፍት አይሰጥም። ላይክ ድርድር ብለ ወይ ሰዎች ህይወታቸውን ቢያድኑ በድርድር ሰበብ ወይ ትግሉን ጥለው ቢሄዱ አልሆነልንም ብለው በዚህ ጦርነት ውስጥ ህዝቡ ላይ እየደረሰበት ያለው ስቃይ ሊያባራለት ይችላል። ግን ከጦርነቱ በፊት አማራ ህዝብ ላይ ሲደርስ የነበረው ጉዳይ ግን ምናልባት እንዲሁም ተስፋፍቶና ኢንቴንሲፋይድ ሆኖ ነው ሊቀጥል የሚችል። ጠቅላይ ሚኒስትሩ እኮ ያለውን አስተሳሰብ ለህዝቡ እኮ እያየን ነው። እንደዛ አስተሳሰብ ለአማራ ህዝብ ባለው ጠቅላይ ሚኒስትር የምትመራ ከሆነ ከጦርነቱ በፊት አማራ ህዝብ ላይ ሲደርስበት የነበሩ ጉዳዮች መቀጠላቸው አይቀርም ድርድር ምንድነው ሊያደርግ የሚችለው ለህዝቡ እረፍት አይሰጠውም ለህዝቡ ህዝቡን ከዚህ በዚህ ጦርነት ጋር በተገናኘ እየደረሱበት ካሉ በደሎች ሊያድነው ይችላል ለሰዎች ህይወታቸውን ለተዋጊ ለነዚህ ለአመራርነ የሚሉት ህይወታቸውን ሊያድንላቸው ይችላል ያንን ሊያስፈጽም ይችላል ከዛ ውጭ አሁን ባለ በተበታተነ ሁኔታ ማስፈጸም የሚችሉት አንድን ፖለቲካዊ ጥያቄ አይኖርም ከጦርነቱ በፊት ለአማራ ህዝብም ሊያስመልሱለት የሚችሉት ነገር ምንም አለ ብዬ አላስብም እና ለመደራደርም ብቁ ቁመና ላይ ናቸው ብዬ አላምንም። ሞገስ